ገሃነም እሳት እየተጓዝንም ከእግዚአብሔር ዙፋን በጠፈር ውስጥ እየወረድን ሳለ የሆነ ክፍት ቦታ ምንም ፍጥረት የሌለበት የድቅድቅ ጨለማ ዋሻ ዓይነት ስፍራ ደረስን። ወደ ውስጥ ዘልቀን ስንገባ አንድ ጥቁር በር ሲበረገድ የሚያስፈራው ጨለማ ውስጥ የሚነድድ ታላቅ እሳት ተመለከትን። ይህ እሳት ፍጥረት ከተፈጠረበት ቀን ጀምሮ የሚንቀለቀል እሳት ነው አለኝ ጌታ። ምንም ጭስ አልነበረውም! ዓይኔ የቻለውን ያህል ለመመልከት ሞከርኩ። ነገር ግን መጨረሻውን ማየት የምችለው አልነበረም። ይህ ስፍራ ምንም አየር የሌለበት ሰው በሰዋዊ ፍጥረቱ መኖር የማይችልበት ቦታ ነበር። ይህ እሳት የእሳቶች አባት የሚልና በበሩ ላይ ከተጻፈ ጽሑፍ ውጪ ሌላ ምንም ስለዚህ እሳት ማለት አይቻልም። እልፍ ጊዜ እልፍ ይንቀለቀላል። የሚያቃጥለውን እንደ ተጠማ ያስታውቃል። ፍጹም ቅርጽ አልባ ነበር። እዚህ ስፍራ የመጣ ማንኛውም ፍጥረት መልአክ ሆነ፣ ሰይጣን ወይንም ሰው ብቻ የትኛው ፍጥረት ፈጽሞ መመለስ አይችልም። ጌታም አንዱን ጋላክሲ ሙሉ በእጆቹ ስቦ ለእሳቱ ሰጠው። እሳቱም ከአይን በፈጠነ ሰከንዶች ጊዜ ውስጥ ሙሉ ጋላክሲውን አቃጥሎ አመዳቸውንም በደቂቃ ውስጥ ሲበላ ተመለከቱ። ያን ጊዜ እጅግ ድንጋጤ ወረረኝ። እስኪ ያስቡት አንድ ጋላክሲ አሁን በጌታ የተወረወረው ጋላክሲ እያንዳንዱ ከመሬት አስር እጥፍ የሚሆኑ ስምንት ፕላኔቶችን የያዘ ጋላክሲ ነበር። ሆኖም በሰከንድ ጊዜ ውስጥ ነበር ፕላኔቶቹ ሁሉ የተበሉት። ጌታም እንዲህ አለኝ፣ ይህ ስፍራ ለሰይጣንና ለመላእክቱ ነው የተዘጋጀው የነበረው። እመነኝ ቃሌን የማይሰማ ካለ ከክፉ ድርጊቱ ይህንን አንብቦ የማይመለስ ካለ እንዲሁ ይሆናል። በዚህ ስፍራ መጣል ደግሞ ሁለተኛው ሞት ነው ብሎኝ እጅግ ፈርቼ ስንቀጠቀጥ እጁን ጭኖብኝ አበረታኝና ምልክት በእጁ ሲሰጥ ደጆቹ ተዘጉ። አስማተኞች፣ ውሸታሞች፣ ዝሙተኞች ክፉ አድራጊዎች በእኔ አምነው በሕይወት ሳሉ ንስሐ ካልገቡ ንገራቸው ዋጋ ተዘጋጅቶላቸዋል በመጨረሻው ቀን ዕድል ፈንታቸው ከሰይጣንና ከመላእክቱ ጋር በዲን እሳት መቃጠል ነው ብሎኝ በመጣንበት በኩል ከጨለማው ዋሻ ውስጥ ወጥተን ወደ ላይ በውሃ ላይ በህዋ ላይ መሄድ ጀመርን ተሳፍረን የነበርንባት የብርሃን ሉል፣ ጌታዬ አንተን ስለ ቸርነት፣ ስለ ደግነት፣ ስለ ፍቅር ለአንተ የማይገዛ ማን ነው? አንተን የማያምን ሰው ሆኖ እንዴት ይኖራል? ሰው የሆንከው ለእነርሱ አይደል እንዴ? ጉድ ነው፣ ይህንን ሁሉ ፍቅር ቸል የሚል ካለ አለች እያዘነች። እኔ ደግሞ በምድር የሰው ልጆች እንዴት ልባቸው እንደ ደነደነ ታወሰኝና ስተክዝ፣ ጌታ የልቤን አውቆ እንዲህ አለኝ፣ ባሪያዬ ልጄ ንገራቸው ቢሰሙ ይጠቀማሉ፣ ባይሰሙ የተደገሰላቸውን ድግስ ንገራቸው። ከፈለጉ ዐመፀኛውም ወደፊት ያምፅ፣ ርኩሱም ይርከስ፣ ጻድቁም ይጽደቅ ቅዱሱም ይቀደስ ለሁሉ እንደየሥራው እከፍለዋለው። እከፍለዋለሁ እነሆ በቶሎ ስለምመጣ ለሁሉ እንደየሥራው መጠን እከፍል ዘንድ ዋጋዬ በእጄ ስለሆነ አትጨነቅ። ለሚሰሙ ሁሉ እነሆ ጌታችሁ በቅርብ ይመጣል በላቸው። አገልጋዮቼንም ሕዝቤን አጽናኑ፣ አበርቱ በልልኝ። በኑሮአቸው ምሳሌ ሁኑ በኑሯችሁ ምሳሌ ሁኑ። ዐይኖቻችሁንና አጀንዳችሁን ምድራዊ ከማድረግ ተቆጠቡ። ምጽአቴን ስበኩ፣ አዳኝነቴን አውሩ በላቸው አለኝ። እኔም እሺታይን ሰግጄ ገለጥሁለት። ኋላም ከፊታችን ከፍታችን እየጨመረ ሲሄድ ከጠፈር ሙሉ ለሙሉ ወጣን። ወደ ታች ስንመለከትም ጠፈር ከተራራ ላይ ሆኖ በማታ እንደምትታይ በዘመናዊ መብራት ያሸበረቀች ከተማ መስሎ ታየን። ቀለሙም ፒንክ ከለር ሆኖ በነጫጭ ብርሃናት አሸብርቆ አምሮ ይታየን ነበር። በመቀጠልም የብርሃን ሉላችን ፍጥነቷን በመጨመር ወደ ላይ ትጓዝ ጀመር።